ሴት አማኝ እስከሆኑ ድረስ ግዴታ ይሆንባቸዋል። ብሎ ሶስት መሰላዎችን ጀምረን የመጀመሪያውን አይተን ሁለተኛው ላይ ነው ያቆም ነው አታን የሁለተኛው አነ አላህ አላህ ሱብሓነሁ ወተዓላ ላ የርዳ አይወድም። አንዩሽረከ ማዕሁ ከሱ ጋር ተጋሪ እንዲኖረው አይወድም። አሀዱን አንድም አካል ተጋሪ እንዲኖረው አይወድም። ፊ ኢባደቲህ እሱን በማምለክ ዙሪያ ላይ ላ መለኩ ሙቀረብ ቅርብ የሆኑ መላይኮቹም ቢሆን ወላ ነቢዩ ሙርሰል ነቢይ ሆኖም ደሞ መልእክት ተሰጥቷቸው ለህዝባቸው እንዲያደርሱ ፍቃድ የተሰጣቸው ሩሱሎች ቢሆኑ ለአላህ ተጋሪ እንዲሆኑ አይፈልግም። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ ቃል መረጃ ነው። ዋነል መሳጂደ መስጂዶች ሊላህ ለአላህ ናቸው።

አላህን ጠላት አድርጎ የያዘን አካል ወረሱለሁ የአላህንም ረሱል ጠላት አድርጎ የያዘን ሰው ወዳጅ አድርጎ መያዝ አይቻልለትም። ወለው ካነ አላህና መልእክተኛውን ጠላት አድርጎ የያዘው አካል ቢሆንም አቅረበ ቀሪብ የቅርብ ቅርብ ቢሆንም እሱን ወዳጅ አድርጎ መያዝ አይፈቀድለትም። ወደሊሉ ቀውሉሁ ተአላ ለዚህም የአላህ ቃል መረጃ ነው። ላተጂዱ አላቸው አታገኛቸውም ቀውመን ህዝቦችን ዩእሚኑነ ቢላሂ በአላህ የሚያምኑ የሆኑ ሰዎችን ሆኖ አታገኛቸውም። ወሊየውም ልአኪር በመጨረሻውም ቀን ያመኑ የሆኑ ሰዎችን አታገኛቸውም። ምን ሲያደርጉ የዋዱነ ወዳጅ አድርጎ ሲይዙ አታገኛቸውም። መንሓድ ላ አላህን ጠላት አድርጎ የያዘነካል ወረሱለሁ መልክተኛውን ጠላት አድርጎ የያዘነካል ሲወዱ አታገኛቸውም። እነዚህ አላህና መልክተኛውን ጠላት አድርጎ የያዙ ሰዎች ወለው ካኑ አባአሁም አባቶቻቸውም ቢሆኑ አው አብናአሁም ወይ ልጆቻቸውም ቢሆኑ አው እኽዋናሁም ወንድሞቻቸውም ቢሆኑ አው አሺረተሁም ዘመዶቻቸውም ቢሆኑ ወዳጅ አድርጎ ሲይዛቸው አታገኘ ኡላኢከ፣ እንዲህ አይነት ሥነመግባር ያላቸው ሰዎች ከተበ አላህ ጽፎዋል፣ ፊቁሉብህም በቀልባቸው ላይ ኢማን ኢማንን ጽፏል፣ ወአየደሁም አጠናክሯቸዋል፣ ቢሩህ ሚንሁ

የአላህ ጭፍራዎች ናቸው። አላ አዋጅ ኢነ ሂዝበላሂ የአላህ ጭፍራዎች፣ ሁሙል ሙፍሊሁን እነሱ ነጻ የሚወጡ ናቸው ይላል። ወደ ጀመርንበት ስንመለስ የመጀመሪያ አራት ነጥቦችን አስቀምጠዋል። እነዛም ወደ ሦስቱ የቅብር ጥያቄዎች መግቢያ መንደርደሪያቸው። ቀጥሎ ደግሞ በሙስሊሞች ግዴታ የሚሆኑ ሶስት ነጥቦችን አስቀምጠዋል። የመጀመሪያው አይተን ሁለተኛው፣ ማወቅ ካለብን አናላ አላህ ሱብሃነ ወተዓላ ጥራት የተገባው የሆነው ጌታ ላ የርዳ አይወድም። አላህ ይወዳል፣ ይጠላል፣ የሰው ልጆችን ከፍ ያደርጋል፣ ዝቅ ያደርጋል፣ ይፈጥራል፣ እንዲያድጉም ያደርጋል፣ ሳያድጉም እንዲሞቱ ያደርጋል። ከሞትንም በኋላ የትንሣኤ ዕለት ደግሞ ሁሉም ሰው የቀብሩን አፈር አራግፎ ብቅ ይላል። ይህ የተከበረው የሆነው ጌታችን አይወድም አዩሽራከማአሁ ከሱ ጋር አጋሪ ሊያዝለት አይወድም አላህ። ሰማይን ምድርን፣ ሌሎችን ጉዳጉዶችን የፈጠረው የሆነ ጌታ፣ ከማንም ምንም የማይፈልገው የሆነው ጌታ፣ አጋዥ የሌለው የሆነው ጌታ፣ የመጀመራም የመጨረሻም የሆነው ጌታ፣ እንቅልፍ የማይዘው ከእንቅልፍ አልፎ እንግልጃውንካን የማይዘው ከሌላው የማይፈራ የሚፈራ የሆነው ጌታችን አላህ ማንም ሊጋራው አይፈልግም። በአምልኮች ላይ አዩሽረከማው አሃዱን አንድም አካል ያው ላነሳላችሁ እንደሞከርኩት ሽርኮች አሉ። እንዳካባቢውና እንደ ሁኔታው የተለያዩ ባህሪያትና የተለያዩ ነገሮችን ቀያይሮ ይመጣሉ። እነዚህ በአጠቃላይ ሲዘረዘሩና በአጠቃላይ ለሰው ልጆች ሲብራሩ መላይካም ይሁን ነቢይም ይሁን አላህ ከሱ ጋር እንዲመለኩ አይፈቅድም። ፊ ኢባደቲ በዚህም በአምልኮች ዙሪያ ላይ ዋናው የእስላም መሰሶ አምልኮሽ ነው። አላህን ሱብሃነ ወተዓላ በብቸኛነት እያመለከ አንዳንድ ፀያፍ የሆኑ ተግባሮችን ይዞ ወደ አኼራ የተሸጋገረ ሰው ያንን ፀያፍ የሆነውን ተግባሩን አላህ ጀሃነምን ከመቅመሱ በፊትም የቅር ሊለው ይችላል። ነገር ግን ይሄን የተወ ይሄ ይገጥመዋል፣ ይሄን የተወ ይሄ አደጋ አለበት ብሎ ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋሉ። ያ ይገለጻል። ግን አንድ ሰው በአላህ አምልኮች ላይ ምንም ሳያጋራ አላህን በብቸኛነት እያመለከ ወደ አኺራ የተሸጋገረ ሰው አላህ በአላህ ላይ ሳያጋራ እሱ ጋር የተገናኘን ሰው ከፈለገ ሊምር ጀሃነም ሳያዝገባው ከፈለገ ደሞ በወንጀሉ ልክ ጀሃነም ውስጥ አስገብቶ አንዶ ሊያወጣው ቃል ገብቷል። ነገር ግን በአላህ ላይ እያጋራ ወደ አኺራ የሄደ ሰው ምንም አይነት ነገር እንደማይከጀልለት የጠፋና ሩቅ የሆነ ጥመት እንደጠመመ ምንም አይነት ክጃሎት እንደሌለው አላህ ቁርአኑ ላይ ገልጿል። ስለዚህ አላህ ከሱ ጋር በኢባዳው ላይ ማንም ሊጋራው አይወድም። በደረጃ ሲገለጹ ከመጨረሻው ድካ ከደረሰው ከመላእኮች ይጀመራል። ጅብሪል አላህ የፈጠረው ግዙፍ የሆነ ፍጡር ነው። ስድስት መቶ ክንፍ እያለው ነቢዩ ዐለይሂ ሰላቱ ወሰላም አይቶታሉ። በሰውም ተመስሎ መጥቶ ነቢዩ ዐለይሂ ሰላቱ ወሰላም አይቶታሉ ጅብሪል ዐለይሂ ሰላም የአላህ ጉዙፍ የሆነ ከመላይኮቹ ትልቁ ፍጥረት ነው። ወላ ነቢየ ሙርሰል ነቢይም ሆኖ የተላከንም አላህ ከአላህ ጋር እንዲያጋሩት አይፈቅድም። ነቢያችን ዓለይሂ ሰላቱ ወሰላም በተለያየ ሀዲታቸው ላይ ነቢይ የነቢይነት ተግባር ወይም ደሞ የነቢይነት ሥራ ካልሆነ በስተቀረ የአምልኮች ድርሻ እንደሌላቸውና እንዳነበራቸው ከዚህ በፊት የነበሩ ነቢያቶችንም የአላህ ነቢይ ዓለይሂ ሰላቱ ወሰላም በተለያየ ሀዲሳቸው ጠቅሰዋሉ። ያው በተደጋጋሚ ስላየ ነው ብዬ ነው ዘለል ዘለል እያልኩ ያለሁት። ወደሊሉ ቀውሉሁ ተዓላ ለዚህም አላህ በአምልኮሹ ላይ ተጋሪን እንደማይፈልግ፣ ወአነል መሳጂደ መስጂዶች አለ። መስጂድ እዚጋ የተፈለገበት አንድ ይህ መስጂድ አላህን የምናመልክበት መልክበት መስጂድ የሚገነባው የሚሰራው አላህ ብቻ ሊመለክበት ነው አዛን ሊባልበት፣ እቃም ሊባልበት፣ ቁርአን ሊቀራበት ሰላት ሊሰገድበት ዳዕዋ ሊደረግበት፣ ለእንዲህ አይነት ኢባዳዎች ነው የሚሠራውና ፈላ ተድኡ ማላሂ አሃዳ ከአላህ ጋር ሌላን አካር መስጊድ ውስጥ ጨምራችሁ ኖርሃውሴን አብሬት ቃጥባሬ ጄላኔ የጠዋቱ የከሳቱ የኩለለሊቱ አትጨምሩ፣ ይላል አላህ። መስጂዶች አላህ ብቻ ሊመለክባቸው ነው የተሰሩት፣ በዛው ሥራችሁ ላይ ቀጥሉ፣ ሌላን አታጋሩ ማለት ነው። ሌላኛው የሱጁድ ቦታዎች የአላህ ህገ ደንብ ሊፈጸምባቸው የተፈጠሩ ናቸውና ከአላህ ውጭ ላለ አካል ስጁድ አትውረዱባቸው ማለት ነው። ሌላኛው ሶስተኛው ደግሞ ምድር በአጠቃላይ መስጂድ ነች። አላህ የፈጠራት ምድር ላይ ሆናችሁ ከአላህ ውጭ ሌላን አካል አታምልኩ ማለት ነው። ነቢይ አለይሂ ሰላቱ ወሰላም ከኔ በፊት የነበሩ ሰዎች የሚሰግዱበት ቦታ ውስን ነበረ፣ ለእኔ ግን አላህ ምድርን ንጹሕ አደረገልኝ የኔ ኡማ የትም አካባቢና የትም ቦታ ላይ ቢሆኑ ሰላት ካገኛቸው እንዲሰግዱበት ጠዋራ አድርጎልኛል። አላለው ነቢይ ለ ሰላት ወሰላም። ስለዚህ እነዚህ የተጠቀሱ ቦታዎች የአላህ ሀቅ ናቸውና ሌላን አካል አጨምሩባቸው ይላል አላህ ፈላ ተድኡ ማላሂ አህዳ ከአላህ ጋር ማንንም እንዳጨምሩ ይላል። ይህም ሱረቱ ልጅን 18ኛው ቁጥር ላይ ነው። አታሊተቱ ሶስተኛው አነ መን አጣአ አረሱላ እቺ ሰፋ የዓለም አብራሪያ የሚያስፈልጋት ብዙ ክታቦች የተጻፉለት ብዙ አሊሞች

ጀሃነብን የሚጨምረለት ካልሆነ በስተቀረ ምንም ፋይዳ የለውም። በነቢያችን አምኖ አላህን በብቸኛነት የሚያመልክ የሆነ አካል ላየጁዙ ለሁ ለሱ፣ አይፈቀድለትም። ሙስሊም ስራው ተብሎ የሚታዘዝ አት ስራው ተብሎ የሚከለከል ብትሰራው ችግር የለውም ባትሰራውም ጀሃነብ የለውም ቅጣት የለውም ተብሎ ይነገረዋል። ለሙስሊም ሰሃቦቻቸው ጠዋት ማታ ከሰዓት በሰራት ጊዜ ጅሃ ደብሮ እየሄዱ ከጅሃ ሲመለሱ መንገድ ላይ መስጂዳቸው በር ላይ ከመስጂድ ውጭ ያስተምሩ ነበር። ነቢዩ ዓለይሂ ሰላቱ ወሰላም አላህም በብቸኛነት ለሚያመልክ ሰው ላይጁዝ ለሁ ሙዋላቱ፣ ወዳጅ አድርጎ መያዝ አይፈቀድለትም። ዱንያዊ የሆነ ግብይት የተከለከለ አይደለም። ዱንያዊ የሆነ ግብይት እንሸጣለን፣ ከእስላም ውጭ ላሉ ሰዎች እንገዛለን። ሐቅ እስከጠበቁ ድረስ አካቸውን እንጠበቅላቸዋለን። ያንን ሁዱድ እስካላለፉ ድረስ የሚገባቸውን መብት እንደሚገባቸው እናደርስላቸዋለን። ነገር ግን የውስጥ ፍቅር አለች። ያቺ ፍቅር ለሙእሚን ካልሆነ በስተቀረ አላህና መልእክተኛውን ጠላት አድርጎ ለያዘ አካል አትገባም ች ሐራም ነች። ያንን የሚያደርግ ከሆነ አላህ አይቀጦ የሆነ ቅጣት ይቀጠዋል። አይቻልለትም። ማንን ከተባለ መንሃላ አላህን ጠላት አድርጎ የያዘ። ምናልባት ይህ ሰው የእስላምንም ስም ይዞ ሊሆን ይችላል። ሰላትን የሚዋጋ ከሆነ የነቢዩን መንገድ ሰድ የሚያደርግ ከሆነ የሰሃቦችን መንገድ ሰድ የሚያደርግ ከሆነ ለመስጂድ እንቅፋት የሆነ ከሆነ ለእስላም እንቅፋት የሆነ ከሆነ እሱም እዛው መስመር ውስጥ ነው የሚገባው። ምን ሀደላህ አላህን ጠላት አድርጎ የያዘ በግልጽም ይሁን በድብቅም የአላህ ጠላት መሆኑ ከታወቀ ወዳጅ አድርጎ መያዝ አይቻልም። ከአይነም መንካ ለዱኒያ ጥቅም ተብሎ ለዘረኝነት ተብሎ ለወዳጅነት ተብሎ አብሮ ትምህርት ስለተማረ ተብሎ ወይ የራስ ብሔር ስለሆነ ያንን የነቢዩንና የአላህን ጠላት ወዳጅ አድርጎ መያዝ አይቻልም። ወረሱለሁ መልእክተኛውንም ጠላት አድርጎ የያዘን አካል ወዳጅ አድርጎ መያዝ አይቻልም። ያ ደግሞ ወዳጅ ተደርጎ የሚያዘው አካል ወለው ካነ አቅረበ ቀሪብ የቅርብ ቅርብ እንኳን ቢሆን አለ በዋናነት የሚጠሩና በዋናነት የሚዘከሩትን አላህ ቁርአኑ ላይ አስቀምጧቸዋል። እነዛም አላህ ሲገልጻቸው ምናለ አለ ላ ተጂዱ አለ አታገኝም አላቸው ለነቢ ዐለይሂ ሰላቱ ወሰላም ቀውመን ህዝቦችን ዩሚኑነ ቢላህ ባላ የሚያምኑ የሆኑ ሰዎችን ወልየውሚል አኺር በመጨረሻውም ቀን የሚያምኑ የሆኑ ሰዎችን አታገኛቸውም። ምን ሲያደርጉ ቢባል ይዋዱና መን ሀደላ ወዳጅ አድርጎ ሲይዙ ማንን አላህን፣ ጠላት አድርጎ የያዘን አካል በምላሱም ሊናገር ይችላል ላይናገርም ይችላል፣ እንደው ዝም ብሎ ክዶም ቁጭ ብሎ ሊሆን ይችላል። ይሄ የአላህና የነቢዩ ጠላት ነው የታወቀ ነው። ይሄን ወዳጅ አድርጎ ሲይዙ አታገኛቸው ማለት ወለውካኑ አባሁም አላላህ አባቶቻቸውም ቢሆኑ ኢማን ያላቸው ሰዎች ወላጆቻቸውን እንኳን ለአላህና ለነቢዩ ጠላት የሆነን አካል ወዳጅ አድርጎ ሲይዙ አታገኛቸውም ይላል። ምናልባት ዝም ብሎ ፊት ለፊትም ላይመጣ ይችላል። የሙስሊሞችን ምስጢር ወስዶ መናገር ሊሆን ይችላል። የሙስሊሞች መሃል ላይ ያለውን አንዳንድ የውስጥ ጉዳይ አሳልፎ ማቀበል ሊሆን ይችላል። በሙስሊሞች ጉዳይ ከይድና ሸር እንዲሰራ አሳልፎ በጽሁፍም በመጻፍ ሊሆን ይችላል፣ በምላስም ሊሆን ይችላል፣ በስልክም ሊሆን ይችላል። በማንኛውም ጉዳይ ወዳጅ አድርጎ መያዝ አይቻልም። አው አብናኡሁም ልጆቻቸውም ቢሆኑ አለ። አው እኽዋናሁም አላላህ ወንድሞቻቸውም ቢሆኑ፣ አው አሺረተሁም፣ አሺራ እነዚህ ቅርብ ቅርብ የሆኑ ዘመዶቻቸውም ቢሆኑ አንተን አሳልፎ አላህን አሳልፎ የሚሰጡ ሆኖ አታገኛቸውም ብሎ አላህ አወደሳቸው። እንዲህ ካደረጉስ ደግሞ ኡላይከ ከተበ ፊ ቁሉብህም ኢማን አላላህ እንዲህ አይነት ስነ መግባር ያላቸው ሰዎች አላህ ቀልባቸው ላይ ኢማንን አርግተዋል አለ። አስርጾላቸዋል። እንዲህ ኢማን ውስጥ የገባለት የሆነ ሰው ለምንም አይበገርም። እናቱት ይሁን፣ አባት ይሁን፣ ልጅ ይሁን፣ ሀገር ይሁን፣ ዘመድ ይሁን፣ ብሔሩ ይሁን፣ ለምንም አይበገርም። የሚያስቀድመው የአላህና የነቢዩን ዓለይ ሰላት ሰላም ውዴታ ነው። ኡለኢከ ከተበ ፊ ቁሉቢሂሙል ኢማን ወአየየደሁም ቢሩሒን ምኑ። ከሱ በሆነ ወሕይ አጠናክሯቸዋል በቁርአን እንዲጠነክሩ አድርጓቸዋል። አላህ አንዳንድ ቦታ ብሩህ ምንሁ ሲባል ጅብሪል ይፈለግበታል፣ አንዳንድ ቦታ ቁርአን ይፈለግበታል። እዚህ ቦታ ላይ በቁርአን አላህ ያጠናክራቸዋል። ወይዱልሁም ያስገባቸዋል ደግሞ እንዲህ አይነት ስነመግባር ላላቸው ሰዎች ጀነት ያስገባቸዋል። ተጅሪ ምን ታህት ያልአንሃር ከበታቾቿ ወንዞች ያሉበት። እቺን ነቢ ለ ሰላቱ ሰላም ሲጠቅሷት ማላ አይኑ ራአት ወላ ኡዙኑን ሰሚአት ወላ ከጠረ አላ ቀልብ ይበሸራሉ። ነቢዩ ዓለይሂ ሰላቱ ወ ሰላም አው ከማ ቃለ ነቢዩና ዓለይሂ ሰላቱ ወሰላም። ጀነት ውስጥ ቀልብ እንዲህ ሊሆን ይችላል ብላ ያሰበችው ያልሆነ ነገር ነው ያለዋሉ። አይንም አይታው ማታቅ ጆሮም ሰምታ ማታቅ ነገር ነው ጀነት ውስጥ ያለዋሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ሙዕሚኖች ጀነት ከገቡ በኋላ የፈለጉትን ነገር ያገኛሉ፣ ይደሰታሉ። ሐያቱን ብላ መውት ይባላል ሕይወት ነው ያለ ሞት ያለምንም ስጋት ያለምንም ገቢዎች ያለምንም ሙስና ያለምንም ስጋት ያለምንም ጠራት መፍራት ያለምንም እንደፈለጋችሁ ይሁኑ ይባላሉ። በል ሁለ ላይኖች ስጦታ ይሰጣቸዋል አሉ ነብዩ ዓለይሂ ሰላቱ ወሰለም። አንድ አንድ ሰሃቦች ከሞቱ በኋላ ነብዩ ዓለይሂ ሰላቱ ወሰለም ሁለ ላይኖች ሲሻሙበት አየዋሉ። ያላህ ነብዩ ዓለይሂ ሰላቱ ሰላም ጀነት የገቡ ሰዎች ኒዕማዎች አሉ፣ ፈሰሶች አሉ፣ ደስታዎች አሉ፣ ተቆጥሮ ማያልቁ ኒዕማዎች አሉ። አላህ ጀነት ከሚገቡ ሰዎች ያድርገን። አንዳንድ ሰዎች ቤት ሰርቶ ካርታ አለው እኮ እጃቸው ላይ የሊዝም ውል አለው። ይሰጋሉ? አይሰጉ። ከዕለታት አንድ ቀን የሆነ ችግር ሊመጣ ይችላል አይባልም፣ በል እንደውም ሌላ ነገር እንኳን ቢተማመኑ ድንገት ኢንኬዝ መንገድ በዚህ በኩል ሰንጥቆ ሊመጣ ይችላል ይላል። ወይ መብራት በዚህ በኩል መጥቶ ሊቀየር ይችላል ቦታ ሌላ ቦታ ይላል። ሌላውስ ካርታ ምናምን የሌለው ዝም ብሎ የተቀመጠው ሰው ሊፈርስብኝ ይችላል አለ። ጭንቀት ነው፣ ሁሌ። አኺራ ላይ እንዲህ አይነት ጭንቀት የለም። አላላ ይኸው ጀነትም ሊገባሉ አለ ከገቡም በኋላ ደግሞ የሊዙ ሎት አብቅቷል፣ ይታደስ አይባል በል አብዛኛው የሊዙን 99 ዓመት ነበር ከዚህ በፊት አሁን ወደ 60 ምናምን ወርደዋል። 99ኙ እኮ ሰውየው 50 ዓመት ከሆነ እኮ 99 ሲጨመር ስንት ይሆናል? መቶ ይሆናል። 149 የቆየ ሰው አለ። አሁን የምታውቁ ሰው አለ በቅርብ ግን 50 ዓመቱ ነው። ለ99 ዓመት እንደው ከቻል 110 ማድረግ አይቻልም ይላል። ከሚጽፈው ሰውዬ እኮ አይቆይም እኮ ይሞታል። ግን ውሏ አረዘም እንድትልለት ይፈልጋል። አኼራ ላይ እንደዚህ የሚባል ነገር የለም። አላላ ይኸው አላህ ሲያስደስተን ይሁ ኻልዲነ ፊሃ አለ ዘውታሪዎች ናቸው። ዱንያ እንደዚህ አይነት ነገር አለ። ጋራቲ መንግስታቶች በራሳቸው ይተማመናሉ። መከላከያ፣ ጥበቃ፣ ጋርድ ቦዲ ጋርድ የሚባል አለ። ይሰበሰባል ይሰበሰባል ይሰበሰባል፣ ያም ተሰብስቦ ስቃይ ላይ ናቸው። ዱንያ ላይ ደስታ የለም። ሙሉ ደስታ የሚገኘው ጀነት ነው። ዱንያ ጎዶሎ ነች። ነቢዩ ዐለይሂ ሰላቱ ወሰላም ተናግሯል። ዱንያ ጎዶሎ፣ ችግር የበዛባት ነጭ ሲበት የሚያስበቅለነውን ቁርአን አላፈዝንም ብለን ነው እንዴ? ዱንያ ጣጣ ነው። በቃ በኢማን ካላለፍከው በስተቀረ አንገዳግዶ ወገብን ይሰብራል። አንዳንድ ሰዎች እድሜያቸው እኮ 35 ነው። ያለ ጊዜያቸው ነው ያረጁት የሚባለው ቁርአን ያስረጃቸው፣ የአኺራ ጉዳይ ነው ያስረጃቸው። አብዛኛው አብዛኛው የሰው ልጅ ፊቱ የሚጦቁረው አይን ያለ መታየት፣ እጅ በደንብ ያለ መስራት፣ እግራችን በደንብ ያለ መስራት፣ ሰውነታችን፣ የአስተሳሰብ ብቃታችን የመቀነሱ እኮ ዶዙ ካቅሙ በላይ እናስጭኗል። ይሄ ነው ችግሩ። ችግር ካቅሙ በላይ በቃ። ማሰብ ያለበት በልክ ነው። እቺ ውሃ ከሆነች መጠጣት ያለበት 10 ብጠጣ ምን ያደርጋል? እሺ ምግብ በልክ ብላ ነው የተባለው። ከልክ በላይ ከበላ መተኛ ትችላለህ። መስጊድ ውስጥ ይጨንቃል፣ ትወጣል፣ ያስገጽሃል። አምቦሃ ትፈልጋለህ፣ ትረብሻለህ፣ አይደል? አእምሮ መጠን አለው፣ ሊሚት አለው። ያንን ካለፈ ይበጥሰዋል። መኪናዎች እኮ ራሱን የቻለ ኮታ አላቸው። በቃ በዚህ መኪና ምን አይል ሰው ነው መሄድ ያለበት፣ ምን አይል ኩንታል ነው መጫን ያለበት ይባላል። በዛ ልክ ካልጫንክ፣ ካበዛበት ባልስትራው ተሰበረ ይባላል። ቀሽ ይላል ከታች። ከአቅሙ በላይ ነው የጫንክበት። የሰው ልጅም ከአእምሮ በላይ የሚጨነቅ ከሆነ ግፊቱ፣ ሱካሩ፣ ሌሎች በሽታዎች ጣጣ ይመጣሉ። አታስቡ፣ አትጨነቁ፣ በልክ አስቡ። ወላ ተሐዘኑ አላ ማፋተኩም አላ አላህ ቁርአን ላይ ባለፋችሁ ነገር አትጨነቁ፣ አላ አትጨነቁ። ይሄ ሁሉ በአላህ ቀደር ነው፣ ውሳኔ ነው። ምንም ማድረገችን ሰው አሁን ከባለቤቱ ጋር የሚፋታው እኮ የሆነ ተረባብሾ እኮ ነው። በቃ ብላኝ ልትለኝ ነው፣ አስባ ነው፣ ወጪ ያበዛችብኝ። ምስም እንደዛው እኮ ነው። በቃ ሩ ብሮ ቤት አለ አይደል? አየኸኝ፣ ውሃ ፈሰስክ፣ ነካኸኝ፣ ልትነካኝ ስባል ልጆችን ቀና ብላ አይታል። በቃ ረብሻ ካቅም በላይ፣ ይሄ ካቅም በላይ ሰውን በሽተኛ ይሆናል። ተጠንቀቁ በሽታ ሊያመጡ የሚችሉ ነገሮች ብዙ ነገሮች አሉ። ሙእሚኖች በአላህ ቀደር ያምናሉ። ቤት ፈረሰ? አይደለ ፈረሰ፣ በቃ መጀመሪያ ሊፈርስ ነበር። ወማ ተሻኡና ኢላ አይሻ አላህ። በቃ እናንተ ፈልጋችሁት እኮ አይደል፣ አላህ መጀመሪያም አሽቶታል፣ በቃ ፈልጎታል። ሰበቦችን አስገኝ። በቃ አንተ ቤት እንዳይፈርስብህ ካርታ ያዝ፣ አየር ካርታም ከሆነ ሲስተሞችን ምናምን ተጠቀም፣ የሆነ ነገር ሙከራ አድርግ፣ ግብልም ክፈል፣ የሆነ ነገር በቃ ሂድ ግን እንዲህ ብሎ ጥሶ መጣና በቃ በጥይት ነው ይፈርሳል፣ አርፈቁ ምናምን አሉ አይደል እንዴ። በቃ ፈረሰ፣ አልቻልከም ኮ ከአቅም በላይ ነው። ምናልባት ቤት በመፍረሱ ለአንተ የተሻለ ነገር ሊሆን ይችላል፣ አታውቀውም። ከጀርባው ከጀርባው ማታውቀው ኸይር ሊያበዛልህ ይችላል። በቃ ሌላ ነገር ሊኖር ይችላል። ምናልባት እዚህ ሰፈር ከኖርከ ሌላ አደጋ ነበር። አይደለም ወይ ቤት ተቃጥሎ ልትሞት ነበር፣ ወይ መኪና ሊወጣብህ ነበር። እዚህ ፈርስና ሌላ ቦታ ሂደ ደግሞ ልጆችን ወልደ ቤት ሰርተ ሀብታሙ ነህ። ልዘይራቸው ትመጣለህ። እዚህ ሰፈር ስትመጣ ኡ ያንተ ጓደኞች እኮ ሞቱ። እንዴት ሞቱ? እሳት ነዶ ማብራት ፈንድቶ ምናምን ትባላለህ። አላህ ራሱ የፈለገውን አምና ተቀበል እንጂ አትረበሽ። ራስን አታስጨንቅ። እስላም የከለከለው ነቢዩ የከለከሉት ነው ተከሉፊ አይቻልም በእስላም ከአቅም በላይ መጨነቅ መረበሽ ያልሆኑትን ለመሆን መሞከር ይሄ ሁሉ በእስላም የተከለከለ በአሁኑ ጊዜ ያው ስላለ ማለት ነው ቤት ፈሶብኛል ሊፈርስም ታስበዋል ሊመጣም ይችላል እስከ ቻልከው ታደርጋለህ ካልቻልክ ወደ አላህ ማስጠጋት ዱዓ ማድረግ እኛ ከሠራ ነው ዙልም ከሰራ ነው ግፍ ከሰራ ነው በደል ነው ይሄ ሙሲባ የመጣው አላህ ገለል አድርግ ሀገራችን ሰላም አድርግ ስደቱን የቤት መፍረሱን መፈናቀሉን ዘረኝነቱን ገለል አድርግ ለምበር ዱዓ ታደርጋለህ ይሄን ሁሉ ጥሶ ከመጣ ደግሞ ምን ታደርገዋለህ አንዳንድ ሰዎች ቤት ፈርሶብኛል ብሎ ራሳቸውን የሚያጠፉ ሰዎች አሉ። ቤት ፈርሶብኛል፣ ልጆችን የት ላኖራቸው ብሎ ራሱን አጠፋ። ነቢ ለ ስላት ሰላም አንድ ራሱን ያጠፋ ሰው የቅያማ ቀን ራሱን እያጠፋ ጃሀንም ላይ ይኖራል አሉ ነቢ ለ ስላት ሰላም። ለልጆችም ርስቅ አላቸው ወማ ሚን ዳበትን ፊ ልአርድ ኢላ አላላይ ርስቁ አላላ። አንድች ኮ ዳባ ምድር ላይ የምትንቀሳቀስ የለችም አላህ ሲሳይን የሚለግሳት። የጣም የሚገርበው ጅብ፣ ፈረስ፣ አህያ፣ በግ እንዲህ አይነት እንስሳዎች ሲወልዱ ሰራተኛ አላቸው ይወለዳሉ፣ ወዲያው ተነስቶ ቆሙና ጡብቷን ይፈልጋሉ ማለሳያቸው ዶክተር አለ እንዳትረኝ እንጂ ይሄ ሁሉ ያላህ ተርቲብ ነው በቃ አትጨነቅ ለእያንዳንዱ እኮ ነው ለእያንዳንዱ ነገር አላህ የጻፈው ነገር አለው በቃ አንዲች ነፍስ ደግሞ አትሞትም አሉ ነቢዩ ዐለይሂ ሰላቱ ወሰላም የተከተበላትን ሳጨርስ ለዚህ ነው ውሃ አምጡልኝ ብሎ ሊጠጡ ሲሉ ይሙቱ ብሎ አንዳንድ ሰዎች ለቅሶ ይበዛባቸዋል ቀደር ያላመኑ ሰዎች እኮ ናቸው አባቴ ወተት ቶሎ በል ብሎኝ ወተቱን ከሱቅ እየስመጣ ሳልደርስበት ይሙትብኝ ወተቱን ሳይጠጣው ይላል አንተ ፍላጎት ነው እንዴ አላህ በቃ አልፈለገም። የሱር ቃል አይደለም፣ የሌላ ሰው ነው። ቢገባም ይዟት ይሞታል። በቃ ይህ ቀደር በደንብ ማመን ያስፈልጋል። በቀደር ያመነ ሰው ለምንም አይረበሽም። ለምንም መንገድ ከመዝጋት ነፃ ሰዎች ላይ ድንበር ከማረፍ ነፃ ነው፣ በቀደር ያመነ ሰው። አማ በቀደር ያላመነ ሰው በሬ መንገድ ላይ ካዩ ሲርስ ተሰጥቶብኝ፣ ድንጋይ ሲመታቸው የሆነ ነገር በቃ ሲመጣ ቀጥታ ከሆነ ነገር ያገናኙታል። ሙእሚኖች ውስጥ ቀደረላሁ ማሻ ፈአል ነው በቃ እንዲህ ነው የሚያስተጉት። ስለዚህ ጀነት ላይ ዘውታሪዎች ናቸው ይላል ረዲላሁ አንሁም አላ መጀመሪያ አላህ ውዴታውን ለገሳቸዋል አላህ ከሚለግሳቸው ያድርገን ጀነት አስገብቶ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ያንሸራሽራቸዋል በል የነቢዩንም ሀውድ እንዲጠጡ ያደርግላቸዋል ይፈቅድላቸዋል። በዛ ቀን ጭንቅ በዛ ቀን ራብ በዛ ቀን ሙቀት በዛ ቀን ቅዝቃዜ ሁሉም አለ እኮ የእዛን ቀን ቅዝቃዜ አለ ሙቀቱ አለ የሌለ ጉዳጉድ የለም በዛ ጉዳጉድ አላህ ስራቸውን የወደደላቸው ሰዎች ነቢዩን ተከትሎ ይሄዳሉ የት ሀውዳቸውን ሊጠጡ ያቺን ሀውድ የቀመሰ ሰው በቃ መጠማት የሚባል ነገር የለም ቀጥቶ ጀነት ሞቃቶች አላህ ከሚጠጡ ሰዎች ያድርገን ስለዚህ አላህ ወዶላቸዋል እነዚህ አይነት ሰዎች እውቅና የተሰጣቸው ምንም አይነት ሸክል የለባቸው ሰዎች ናቸው ይላል ወረዱ አኖ እነሱም ደግሞ ወዶ የሆነ ሰው መኪና ገዝቶ ይሰጣል መኪናው ላትወደው ትችላለህ ለምን መኪና ለነገር ነው ይሰጠኝ እንጂ ኸይር የለውም ሰውየው ይላል ከሰውየው የሚፈራው ነገር አለው እሺ አንዳንድ ሰው ኃይለኛ ሰው ነው ስትን ው ጠጣቺዋ ይላል ውሃውን እኮ ትጠጣታል ግን አላህ ከሸርህ ይጠብቀኝ የሆነ ከእጅ እፈልጎብኛል ይላል እንዲህ አይነት ስጋትም የለባቸው ሙዕሚኖች አለ አላህም ወደደ እነሱም ደግሞ ወዶ ነው የሚቀበሉታል። በቃ ስጋት የለም። በቃ ሊያወጣኝ ነው ሊከለክለኝ ነው ይሄ ሊቆም ነው የሚባል ነገር የለም። እነሱም ይወዳሉ። አላላ ኡላኢከ ሂዝቡላ። አላላ፣ እነዚህ ደግሞ የአላህ ጭፍራዎች ናቸው። የሸይጣን ጭፍራዎች አሉ። እንዲህ አይነት ኢማን ያላቸው ሰዎች ደግሞ የአላህ ጭፍራዎች ናቸው ይላል። አላ አዋጅ ደግሞ ነቃ ብላችሁ ስሙ ጆሮ ስጡ እኮ ነው የሚለው። አላ ሰሃቦች ለዚህ ነው ጆሮቸውን ሰጥቶ

ከሽርክ ርቃ ወደ ተውሂድ ያዘነበለች ማለት ነው። ሚለተ ኢብራሂም የነቢዩላህ ኢብራሂም መንገድ ነቢያቶች ራስ በራሳቸው ይወራረሳሉ። እስልምናን ይዞ ነው የመጡት። ከነቢዩላህ አደም ጀምሮ እስከ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ድረስ አንድ ሃይማኖት ነው ይዞ የመጡት። ያችን እያደሱ እያደሱ እያደሱ እያስተማሩ ቆይቶ ነው ወደ አኼራ ሄዱት። ሌላ ነገር የላቸውም። የጾም አጻጾም፣ የሰደቃ አሰጣጥ ልዩነት ሊኖር ይችላል። በተውሂድ ግን አንድ ናቸው ከመጀመሪያው እስከ መጨረሻው።

ኢላ ሊያቡዱን እኔን ሊያመልኩኝ ቢሆን እንጂ ይላል። ይህም ሱረቱ ዛሪያ ሃምሳ ስድስተኛው ቁጥር ላይ ነው። ወማዕና ያዕቡዱን ያመልኩኛል የሚለው ትርጉሙ ይዋሂዱን እኔን ብቸኛ አድርጎ ማንንም ሳይቀላቅሉ ማንንም በል አላህን እያመለከ ከአላህ ሌላ ሚከጅለው ሚፈራው ይሰጠኛል ብሎ የሚጠብቅ ይከለክለኛል፣ ብሎ ሙሲባ ያመጣብኛል ብሎ የሚከጅል ከሆነ ያንን እምነቱን ያፈርስበታል። ድሮም ጀምሮ የነበሩ ሙሽሪኮች የነበሩ ነቢዩን የሚቃረኑ ሰዎች በመጀመሪያ ደረጃ የተከለከሉት ከአላህ ውጭ ሌላን ነገር እንዳይጨምሩ ነው። የመጀመሪያው አንኳሩ ነጥብ ይሄ ነው። ለዚህ ነው ዑለማዎች ይደጋግሟታል፣ ይደጋግሟታል፣ ይደጋግሟታል። መልዘብ የሌለባት ማትቋረጥ ዳዕዋ ስለ ተውሂድ ነች። ሁሌ ወአዘሙ ማ አመረ አላሁ ብሂ አተውሂድ የመጀመሪያው

የማጸኑ ጨለማ ውስጥ ቀጥሎስ፣ የእንግዲህ ልጅ ውስጥ ይሆናል። ከዛስ ምግብ እንዴት ይገባልታል? እናትየው ትኩስ ትጠጣ፣ ቀዝቃዛ ትጠጣ፣ በርበሬ ትብላ፣ ቆንዶ በርበሬ ትብላ፣ ምንም ትብላ፣ መጥሎ ያቀብሏል ለልጁ። አያችሁ፣ ዘጠኝ ወር ሆድ ውስጥ ቁጭ ብሎ እናትየው ትራሳል። ተመቼኝ ብላ ማታ ማታ ትረበሻለች፣ አይደል? አንድ በጀርባው አንድ በጎን ልጁ አለ። እነዚ አይነት ነገር የለም። ተመሽቶታል። ዘፏ ብሎ ነው ያለው። እንዲህ አላህ ተንከባከ ከዛ ጨለማ ውስጥ ያወጣን፣ አታመልክም? እንዲህ ባለ ላይ ታጋራለህ

የሰው ልጅ ከሚወጣበት ቦታ የወጣን ሰው እንዴት ያመልካል ያመልካል ወይ ካልከ፣ በየ ክፍለ ሀገሩ ያላችሁ ሰዎች ታቁታላችሁ። አብሬት አጥባሪ አልከሶ ሶርጋን ምን ብትሄድ ያመልካል። የጎንደሮቹ ደግሞ በአማራ ክልል አላቸው፣ የወሎ ሼክ፣ የጎንደር ሼክ ምናምን ይባላል። ወደ ኦሮሚያ ብንስ አርሲ አለ ያመልካሉ። እዛ በየ ቦታው ብትሄድ አላቸው። ይሄ ትልቁ አደጋ ነው። መበላት ነው። ዳዕወቱ ገይሪ ከሱ ውጭ ሌላ መጣራት ነው። ማአሁ አላህን እኮ አልጣሉም እኮ ማአሁ ካላህ ጋ ነው። ነቢዩ ዓለይሂ ሰላቱ ሰላም ሲመጡ እኮ አላህም ይባል የለም ብሎ ባላስተባበሉ ወለኢንሳአልተሁም መን ኸለቀ ሰማዋት ወል አርድ ለየቁሉነ ይኸው መሶሶ፣ መስጊድ ምናምን፣ አርከሶ ቃጥባሬ፣ አብሬት ማታው ምናምን እነዚህ ሁሉ የሚከናወኑበት ሰማይና ምድር ማነው የፈጠረው ብትላቸው አላህ ነው ይለዋል አሉ። እሺ አላህን ብቻ ለምናታመልኩም ስትላቸው አጃዐለል አሊሀተ ኢላሀን ዋሒዳ ለን ሌላ ነው። ከትላልቆች መላኢካዎች ጀምር ከትላልቅ ሰዎች ደግሞ በመጀመሪያ ቁጥር አንድ የሚጠቀሱት ማን ናቸው? ነብዩ ሙሐመድ አለይሂ ሰላቱ ሰላም የኡማው አለቃ ናቸው። በል የቅያማ ቀን ነቢያቶች ሁሉ እኮ እኔ እንዲዚ ያለብኝ አልቀርብም፣ መላዝን እኔ እንደዚህ ነኝ አልቀርብም ይላሉ። ነቢዩ ነብዩ አነላሃል እኔ ያለውላት ለዚህ ይችላል። ነብዩ አለይሂ ሰላቱ ሰላም አላ ይወፈቀን። ስለዚህ የኡማው በህዝብ በሰው በኩል ስትመጣ ነብዩ ናቸው፣ አለቃ በመላኢካ ብትሄድ ጅብሪል ነው። እነዚህንም ማጋራት አይቻልም። አለላህ ዘጋ መንገድ በቃ ኢባዳ ያላህ ብቻ ነው።